አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የረጃ ልእንደ ሀያት ቤተሰቦቼ ባላችሁበት ሰላማችሁ ብዝህ ትረፍረፍ ይበልልኝ። እነሆ በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄ ቪዲዮ ባላት ላይክ አድርጉት። አይዟችሁ ላይክ አድርጉት። ለጓደኞቻችሁ ኮፒ ሼር አድርጉላቸው። በጣም አሳሳቢ ጉዳይ ነው። ወላሂ ላዚኖምላቸሁ ስለ ኢቃማ ኮመንት ላይ ያየነ ስለ ኢቃማ ስለ ፓስፖርት ብዙ አይነት ጥያቄ እየጠየቃችሁ ነው ውዶች፣ የማውቀውን አካፍላቸዋለሁ፣ ከሰማሁት ላይ አካፍላቸዋለሁ። አሁን ግን ሀሳሳቢው ሀሳሳቢ ጉዳይ ይዤላችሁ የመጣሁት የመያዝ ጉዳይ ነው። ላኢላህ ኢላላህ መሐመድ ረሱል የዘንድሮ መያዝ የተለየ ነው የተለየ ነው ወራቢ አበባ የተለየ ነው። እዚህ እኛ ምን ሰራ በታጠገብ ረጃሉ መስጊድ ሂዶ ባስ አሉ ባስ ብዛታቸው አለ የሚያዙት ማን እንደሆነ ታውቃላችሁ? እኛ ወረቀት የሌለን ሰዎች ሳንሆን የተያዙት ሲያዙ በአይኑ ያየ ረጃሉ። በኡምራ እና በዝያራ እናት አባት ያመጣ የለም። አሁን ምሳሌ እናቶች አባቶቻችን አሁን በጣም ብዙ ሰዎች እያመጡ ነው። ኡምራ ዝያራ አሉ ብዙ አበሾች የመጡ ምሽ አበሻ ብቻ አጅነቢ የተባለ በኡምራ በዝያራ የመጣ ጭኖ ሄድዋሉ። የእህትነት ምክር ይሄ ቪዲዮ ባላ ሼር አድርጉት፣ ላይክ አድርጉላችሁ። ለጓደኞቻችሁ ይሄ ቪዲዮ አድርሶት፣ እጃዛ ቤት ተሳስታችሁ፣ እጃዛ ቤት እንዳትሄዱ እንደነገርኳችሁ ባለፉ እጃዛ ቤት እንዳትሄዱ ሰዎቹ ራሱ አያወጣችሁ መስለ ሰዎቹ አረቦች ራሱ አሁን ዘንድሮ ያቃሉ ተፍትሽና መጃዝ ኃይለኛ እንዳለ ስለሚያውቁ የትም ይዟቸው አይሉ። እጃዛ ቤት እንዳትወጡ ባልሽ ካልመጣሽ ብሎ ከተቆጣሽ ይቆጣ እንዳትጂ ሚያሳስቡ ከሆነ ሀገራችን መግባቱ ሳይሆን እስር ቤት መሰቃየት ነው። ወላ ሀምሳ ሺህ ሰው እየተሰቃየኑ እስር ቤት ሳሉ የረጃሉ ወንድ ሰባት ወር ሞተ ብለን እያለቀስን ያው አንዳንድ ጊዜ ህዝብ ማለት መንግስት ማለት ህዝብ ነውና፣ ያው ረጃሉ ሚዲያ ላይ ወጥቶ ወንድሜ ጠፍቶብኛል ብሎ ቪዲዮ ሰርቶ ወላሂ ማሻ አላህ ተባረካላ። በቪዲዮ ቪዲዮ ያዩ አለ። በቪዲዮ ያዩ ከሶስት መቶ ሰዎች እኔ ጠፍቶ አወጡኝ አለ። እና ሰው መንግስት ነው። ቪዲዮ የሰሩ ሰዎች ላይክ አድርጓቸው። እና ሁም የሚያሳስበን እኛ አገር መግባቱ ሳይሆን አገር የተወለድንበት ያደግንበት አገራችን ይረልም እኛን ያስፈራ ያለው ያስፈራ ያሉ እስር ቤት በጣም ስቃይ ነው አሉ። በጣም ፈተና ነው ሙከይፍ ይበርዳል አሉ። ምግብ የለም አሉ። በቃ ህዝቡ መዳ መደባደብ ነው አሉ። ይሄ ነው የሚያስፈራው። ስለዚህ ነው በቃ እጃዛ ቤታችሁ አትሉ የሚመክራችሁ እኛ ተሰሚነት የለን መንግስት የለን ብዛ ብትሞቱ እዛ ምንድሚያያችሁ ስለሌለን መጠንቀቁ ተገቢ ነው እና ቀረሩ እውነት ነው የወጣው ቀረሩ፣ ቀረሩ እውነት ነው የወጣው ስራው አልተጀመረም እ እና አሁን እነሱ ቀረር ስለወጣ በቃ እስከ ሀጅ ድረስ ሀጅ ነቢይ የተባለ አውጥቶ ስራው ሊጀምሩት ነው። እሺ ኮመንት ላይ ደግሞ ሀዩ ፓስፖርት የለኝም ወይም ሀዩ ይቃማው ምን አይነት ሰው ነው የሚመለከተው እያላችሁ ነው። ይቃማው ሳኡዲ አረቢያ ላይ ድኹል ያያለው። አሁን ምሳሌ ድኹል ያማል ምን ማለት ነው ማለት አይቀርም። በባህር የሚመጡ ሰዎች ድኹል የላቸው። በባህር ነው የመጡት ማንም ማንንም አያውቃቸው። በአውሮፕላን የምንገባ ሰዎች ግን ኮምፒውተር ላይ አለን። ምሳሌ እኔ አሁን ሀያት ከሆንኩኝ ኮምፒውተር ላይ አለው። ሀያት ሳኡዲ አረቢያ ላይ ገብታለች በኦምራምኑ በዝያራምኑ? ጠለብን መታችሁ ጠፍታችሁን ከሆኑ ለእንደዚህ አይነት ሰዎች ህጉ ነው ይወጣ። ስለዚህ ህጉ ወጥተዋል ግን ስራው አልተጀመረም እየተባለ ነው። ከሰማችሁ ቢላል ሚዲያ ራሱ እስላም ዜና የሚያቀርቡት ቢላል ሚዲያ መግለጫ ሰጥቷል። አሁን እናንተ እንደነገርኳችሁ ከፊል አዘጋጁ፣ ብር አዘጋጁ። ብር በጣም ትንሽ ነው እየተባለ ነው። ብር አዘጋጁ፣ ከፊል አዘጋጁ፣ ፓስፖርት አዘጋጁ። እሺ ሀዩ የፓስፖርትስ እንዴት ነው የምናገኘው እያላችሁ ነው። ፓስፖርት ኤምባሲ አሁን እንዳትሄዱ፣ አሁን እንዳትሄዱ። በኦንላይን ካለ ኮመን ፈልጉ። ሰዎች አሁን ኮመን ጻፉልኝ፣ እኔ ያገናኛችኋለሁ፣ ቁጥር ጽፍላችኋለሁ። በኦንላይን የሚያልቅ ፓስፖርት አለ። ሁሉ ነገር በኦንላይን ታስጨርሱታላችሁ፣ ቤታችሁ ድረስ ይመጣላችኋል። በኦንላይን ማለት ቤት ድረስ ይመጣላችኋል ማለት ነው። በኦንላይን ታስጨርሳላችሁ። ኤምባሲ አሁን እንዳትሄዱ፣ ተሳሳችሁ። ኤምባሲ የተባለ ወለጃዛ ቤት ወላ ኤምባሲ ወለ የትም ቦታ እንዳትሄዱ ማለት ነው። ኮመንስ ጻፉልኝ ኢንሻአላ ፓስፖርት የሚፈልጉ ሰዎች እኔ ደግሞ አገናኛቸዋለሁ ማለት ነው። ታኒ ሼ ደግሞ አላሁም ሰላ አላ መሐመድ ኢቃማ አለኝ ፓስፖርት አለኝ፣ ታኒ ሼ ኢቃማ አለኝ ለምትሉ ሰዎች ቃማችሁ ከጠለቢዛችሁ የጠፋችሁ ሰዎች ይቃማው አይጠቅማችሁ። ምክንያቱም ያ ይቃማውን ያወጣላችሁ ሰውዬው ጠፍታለች ብሎ ስላመለከተ ምንም ነገር ያ ኢቃማ አይጠቅምሽ። አሁን የሚያስፈልግሽ ምንድን ነው? አዲስ ከፊል ነው፣ አዲስ ከፊል ነው የሚያስፈልግሽ ስለዚህ ቃማ ያላቸው ሰዎች ምንም ነገር አይጠቅማችሁ። አሁን ለእናንተ የሚያስፈልገው አዲስ ፓስፖርት አዲስ ከፊል ብቻ ነው። ኢንሻላህ አላህ ያሳካልን። ወላ ለአዚመ ይሄ አላህ ትልቅ እድል ነው። አብዛኛው ሳኡዲ አረቢያ ላይ እድሜያቸውን የጨረስን ሰዎች ምንም የለንም፣ ቃማ የለንም። እናሳዝናለን። ቢያዝ ቤተሰብ አይተን ተመልሰን አላማችን እናሳካለን እና ያረቢ አላህ ይሄ ቃማ ወፍቃቸው ሀጃ ያለባቸው ሀጃቸው ሙላላቸው። የታመመ አላህ ይማረው። ልጅ ያጣ ልጅ፣ ትዳር ያጣ ትዳር። እቺ ቪዲዮ ላይክ ሼር አርጉልኝ። ጀዛኩም አላህ ይላላ። እየወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ጥያቄ ካላችሁ አሁንም ኮመንት ጻፉልኝ እና አፉ በልኝ። እኔ አሁን የልብስ ነጋዴ ስለሆንኩ በጣም እያጨናነቃችሁ ነው። ስለ ኢቃማ የምጠይቁ ስለ ልብስ የምጠይቁ ሰዎች ምንም እያወቁ ስላልሆነ ወሳፒ ሙሉን ለማንም እየመለስኩ አይደለም። ስራ እኔም ታውቃላችሁ፣ የልጅ እናት ነኝ። የአረቤ ስራ ይጠብቀኛል፣ የቤቴ ልጆች ስራ ይጠብቀኛል። ታውቃላችሁ፣ አባስደት በጣም ቢዚ ነኝ። ለማንም እየመለስኩ አይደለም። ከቻላችሁ ቪዲዮን አዳምጡት። በውስጥ መስማችሁ ምንም እንትን እንዳትሉ፣ ለአንዱ መልሼ ለአንዱ ነንስ በማለት ቪዲዮን በቃ ለሁላችሁም ቪዲዮን ሳብለው ሁሉም መመለሱ ስለዚህ ቪዲዮን በደንብ ስሙት። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ላላብዬ ወዳቸኋለሁ። ባይ ባይ